የህዳሴ ግድቡ የሸፈናቸው የኢትዮጵያ ወሳኝ ግድቦች። ውሃ ጠባቂዎቹ ዋስትናዎች፣ የኢትዮጵያ አምስት ወሳኝ መለስተኛ ግድቦች። የኢትዮጵያ ህዝብ ግድብ ወሬም ርዕስም ታላቁ የህዳሴ ግድብ ነው። ኃያልነቱና ግዙፍነቱ እንዲጎላ ቢያደርጉትም ኢትዮጵያ እሱ የሸፈናቸው ግን ወሳኝ የሆኑ ምርጥ መለስተኛ ግድቦች አሏት። እነዚህ ግድቦች ለአርሶ አደሩ የመስኖ ዋስትና፣ የኢትዮጵያ የግብርና አጋርና የውሃ መጥለቅለቅ ጠባቂ ሲሆኑ ታምራዊ የሆነ ብቃት አላቸው። ሰላም የተወደዳችሁ የሰሞነኛ ወዳጆች ዛሬ እኛ አብዛኛው ሰው የማያውቃቸውን ግን አገልግሎታቸው ወደር አልባ የሆኑትን ምርጥ አምስት የኢትዮጵያ መለስተኛ ግድቦችን በደረጃ እናስቃኛችኋለን። በቆይታችን የግድቦቹን ብቃትና ውሃ የመያዝ አቅም የሚሰጡትን አገልግሎት ብሎም ለግንባታ የፈጀባቸውን አስደናቂ ዕድሜ እንዳሰሳለን። አብራችሁን ቆዩ። አንደኛ ከሰም መስኖ ግድብ ከአዲስ አበባ ወደ ድሬዳዋ በሚወስደው መንገድ ከመተሐራ ከተማ በግራ በኩል በግምት ወደ 60 ኪሎ ሜትር ርቀት ላይ በመካከለኛው አዋሽ ተፋሰስ ውስጥ ከሰም በሚል የሚታወቀው ወንዝ ላይ የተገነባ ግድብ ነው። ይሄ ግድብ በዋናነት ለስኳር ፋብሪካ እርሻ ሲባል የታቀደ ቢሆንም የአካባቢው ማህበረሰብን በማካተት እስከ 20 ሺ ሄክታር መሬት በመስኖ ለማልማት ታስቦ በ1990 ዓ.ም የተጀመረና ወደ 500 ሚሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ግድብ ነው። በችግር የተተበተበ ግንባታው ባይጠናቀቅም ቅሉ ከእነ ክሎቹ አገልግሎት በመስጠት ላይ ነው። ከ20 ሺህ ሄክታር በላይ ለማልማት የሚያስችል ውሃ እንዲዝ ታስቦ የተገነባ ግድብና ዋና ቦይ ሶስት ሺህ ሄክታር ለማይደርስ ሸንኮራ አገዳና የገበሬ ማሳዎች ብቻ ያገለግላል። ግድቡ የተገነባበት አካባቢ ከፍተኛ የመሬት ንቅናቄና የከርሰ ምድር ንቃቃት የሚያጠቃው ጨው መሰል ተስማሚ ያልሆኑ ንጥረ ነገሮች በከፍተኛ መጠን ያዘለ የከርሰ ምድር ውሃ በቅርበት የሚገኝበት ያልተረጋጋ የስምጥ ሸለቆ እምብርት እንደመሆኑ ግንባታውን ለአገር በቀል ተቋራጮች ቀርቶ ለቻይና መሐንዲሶችም ጭምር እጅግ ፈታኝ አድርጎት ነበር። ተፈጥሮ የሚንጠው ከሰም ግድብ ከሰም ግድብ የተቀመጠበት ስፍራና የግድቡ መከለያ ስፍራ ከመሬት ውስጠኛውና ከግድቡ መጠበቂያ ወይም መከለያ ተራሮች ውስጠኛ ክፍል የፍል ውሃ ክምችት እየፈለቀ ግድቡን ለመስራት እጅግ አስቸጋሪ አድርጎት ነበር። ባለሙያዎች ይህንኑ በመሬት ስንጥቃት የሚፈጠር የፍል ውሃ ፍላቂ ለመቆጣጠር የግድቡን መሰረት ለማጽናት፣ የግራና የቀኝ የግድቡን ደጋፊዎች መከለያዎችን፣ ተራራውን ጥንካሬ ለመጨመር የሲሚንቶና ኬሚካል ሙሌት ለመጠቀም ተገደዋል። የዚህ ስራ ወጪ ምናልባትም ግድቡን ለመስራት ከወጣው ወጪ 30 በመቶ ያህሉ ሊይዝ ይችላል። በወቅቱ የምድር ጥናት ባለሙያዎችና የምህንድስና ጥናት ባለሙያዎች ለግድቡ የተመረጠው ቦታ አግባብነት የሌለው እንደሆነ ቢገልጹም ጉዳዩ በፖለቲካ ጣልቃ ገብነት ተወስኖ ከስንጥቃቱ የሚፈልቀውን ውሃ ለአስጨራሽ በሆነ መልኩ ተሰርቶ ግድቡ ቦታው ላይ እንዲሰራ ተደርጓል። በቅርቡ በተደጋጋሚ ከሚከሰተው የምድር ርደት ጋር ተያይዞ ንዝረት ስሜቱ የሚሰማበትን አካባቢ ጉዳት ያደርሳል የሚል እምነት ባይኖርም በሁኔታው የሚከሰተው ስንጥቃት የከሰማ አካባቢ ላይ መታየቱ ከዚህ ቀደም ግድቡ ካረፈበት ተፈጥሯዊ ሁኔታ ጋር ተደምሮ ግድቡን የበለጠ አደጋ ላይ ሊጥለው ይችላል። ግድቡ አደጋ የሚገጥመው ከሆነ በተለይም በመከለያ ተራሮች ላይ በሚደርስ ስንጥቃት እስከ ገዋኔና አዳይቱ የሚባሉ መንደሮችን ሊያጥለቀልቅ ይችላል። ሁለተኛ፣ ተንዳሆ መስኖ ግድብ ከከሰም ግድብ ጋር በቦታ አመራረጥ፣ በጥናት በንድፍና በግንባታ ጥራት፣ በገንዘብ በጉልበትና በጊዜ ብክነት፣ በቅጡ አለመጠናቀቅ፣ በውጤት አልባ አገልግሎቶች ወዘተ እጅግ ተመሳሳይ ታሪክ ያለው ሌላኛው የመስኖ ግድብ የሕዝብ ተወካዮች ምክር ቤት ወይም ፓርላማ በየአመቱ ተጨማሪ በጀት መልቀቅ የማይሰለችለትና በ60ሺህ ሄክታር ልማት የተጀመረው ተንዳሆ ግድብ ሲሆን በአፋር ክልል ዱብቲ ከተማ አጠገብ ይገኛል ወደ 1.8 ቢሊዮን ኪዩቢክ ሜትር ውሃ የመያዛ አለው። ፋብሪካው ሳያልቅ አገዳ በመተከሉ በየአመቱ ብዙ ሺህ ሄክታር የደረሰ አገዳ ተቆርጦ ይቃጠል ነበር። ብዙ ቢሊዮን ብር ጉልበትና ጊዜ አባክኖ ተጠናቀቀ ቢባልም በ2011 ዓ ም ስኳር ኮርፖሬሽን እስከ ወዲያኛው ትቶት እስከሄደበት ጊዜ ድረስ ስኳር እንዲያምርት ብዙ ብር ወጥቶበት ግንባታው ሳይጠናቀቅ ቆሞ ለሚቀር ፋብሪካ ምርት ለማድረስ በሚል እስከ 20 ሺህ ሄክታር የሚደርስ ሸንኮራ አገዳ በየአመቱ እየተተከለና ደርሶ እየተቆረጠ ለቃጠሎ ይውል ነበር። ሶስተኛ የርብ መስኖ ግድብ ርብ የመስኖ ግድብን በ2000 ዓ ም በ1.6 ቢሊዮን ብር ለመገንባት ውል የተፈጸመ ቢሆንም ግድቡ ሲጠናቀቅ 3.8 ቢሊዮን ብር ፈጅቷል። ግድቡ 1000 የሄክታር ስፋት ና 2340000 ሜትር ኪዩብ ውሃ የሚይዝ ሲሆን ይህም ከተንዳሆ ና ከሰም የመስኖ ልማት ፕሮጀክቶች በመቀጠል ከፍተኛ ውሃ የመያዝ አቅም ያለው ነው። ከ800 ሜትር ርዝመት ርዝመትና ከመሠረቱ ጀምሮ የ995 ሜትር ከፍታም አለው። የርብ የመስኖ ግድብ ፕሮጀክት በድህነት ውስጥ ላሉ አርሶ አደሮች ዘላቂ የኢኮኖሚ ተጠቃሚነት ለመፍጠር ታስቦ በአማራ ክልል ደቡብ ጎንደር ዞን የተገነባ ሲሆን ከጥቂት አመታት በፊት የርብ ግድብ ጠቅላይ ሚኒስትር ዶክተር አብይ አህመድ ና ሌሎች ከፍተኛ የመንግስት ባለስልጣናት በተገኙበት ተመርቋል። ከሀያ ሺህ ሄክታር በላይ መሬት የማልማት አቅም ያለው ግድቡ በአግባቡ በስራ ላይ ከዋለ ከሀያ ስምንት ሺህ በላይ አርሶ አደሮችን ተጠቃሚ ያደርጋል። በግድቡ የሚገኘው የውሃ ቋት ለአሳ እርባታ ስለሚጠቅም ለአካባቢው ነዋሪዎች ተጨማሪ የምግብና የገቢ ምንጭ በመሆን ጠቀሜታ ይሰጣል። ፕሮጀክቱ አካባቢው የሚቸገርበትን የጎርፍ ችግርን ያቃለለ እና በቀጣይ በታችኛው ተፋሰስ ጎርፍ ለመቆጣጠርና የርብ ወንዝ ፍሰት አመቱን ሙሉ እንዲኖር ከማድረግ አንጻር ያለው ፋይዳ የጎላ ነው። በአራት አመት ውስጥ ለማጠናቀቅ በ20 ዓ ም ግንባታው የተጀመረው ርብ የመስኖ ግድብ ፕሮጀክት ከተጠበቀው ጊዜ በላይ ዘግይቶ ነው የተመረቀው። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የግድቡን ግንባታ ያካሄደ ሲሆን በዲዛይን ለውጥ በኮንትራክተሩና አማካሪ ድርጅቶች የአቅም ውስን ነትና ልምድ ማነስ ምክንያት ፕሮጀክቱ ይጠናቀቃል ተብሎ በታሰበበት ጊዜ ሊጠናቀቅ አልቻለም። አራተኛ የጎዴ መስኖ ግድብ። ይህ ግድብ ከጎዴ ከተማ 60 ኪሎ ሜትር ርቀት ላይ የዋቢ ሸበሌ ወንዝን ተከትሎ ግራና ቀኝ የሚገኘውን ወደ 27000 ሄክታር እና የተጣራ መሬት ለማልማት ከ22 ዓመት በፊት የውሃ መቀልበሻ ግድብና ከፊል ዋና ቦይ ግንባታ የተጠናቀቀለት ትልቅ ፕሮጀክት ነው። እስካሁን ድረስ ግን የእርሻ መሬት ባይዘጋጅለትም ወንዙ ተጠልፎ እየፈሰሰ የአካባቢውን ማሳ በጨው እየበላው ይገኛል። የዋና ቦዩ ትልልቅ የብረት መዝጊያና መክፈቻዎች በማርጀታቸው አገልግሎት ሳይሰጡ ከፍተኛ ጥገና ፈልገዋል። የእርሻ መሬቱ ሳይዘጋጅለት በመረሳቱ ወይም በመገፋቱ የአካባቢው ገበሬ ከ200 ሄክታር ያነሰ መሬት እያለማበት ይገኛል። በ2010 ዓ.ም በሶማሌ ክልል ከፍተኛ ድርቅ ስለተከሰተ የውሃ ልማት ስራዎችን ለመስራትና እጅግ ኃይለኛ ደራሽ ጎርፍን ጠልፎ ለመስኖ ለመጠቀም አራት ግዙፍ የጎርፍ መቀልበሻ ውቅሮች ማለትም ቤካ፣ ቢርቆድ፣ ጎማርሼ፣ ጎሽ መረአቶና ዊች ዊች ተጨማሪ ፕሮጀክቶች በድምሮ 11 ሺ ሄክታር እንዲያለሙ በሚል ተገንብተዋል። የሚገርመው ነገር ግን አራቱን ፕሮጀክቶች የሚያለሙት መሬት ስፋት የጎዴን አንድ ሶስተኛ ብቻ ሲሆን የአንዱ ፕሮጀክት ወጪ ብቻ የጎዴን እርሻ ሙሉ በሙሉ ነፍስ ሊዘራ የሚችል ነበር። በተጨማሪም 2500 ሄክታር እንዲለማ የተመረጠው ዊች ዊች መቀልበሻ ደግሞ ከጎዴ እርሻ ልማት በ50 ኪሎ ሜትር ክልል ውስጥ የሚገኝ ሲሆን አራቱም ፕሮጀክቶች እኩል ተጀምረው ስድስት ወር ባልሞላ ጊዜ ውስጥ ባልተለመደ ፍጥነት ተጠናቀዋል። በእርግጥ ብዙ የዘርፉ ባለሙያዎች ከመጀመሪያውም ውጤታማ እንደማይሆኑ እየታወቀ በልዩ ትኩረት ለምን ተሰሩ ሲሉ ይጠይቃሉ። አምስተኛ ዛሬማ ግድብ ወልቃይት ዛሬማ ግድብ በዛሬማ ወንዝ ላይ እስከ 4000 ሄክታር ሸንኮራ አገዳ እንዲያለማ ታቅዶ የተገነባ ግድብ ሲሆን ለየት ያሉ የምህንድስና ባህሪያቶች አሉት። ብዙ ጊዜ ግድቦች ሲጠኑ ከአጠቃላይ ውሃ የማጠራቀም አቅማቸው ውስጥ ከ15 እስከ 20 በመቶ ያህሉ ብቻ ጥቅም የማይሰጥ ውሃ ወይም ለደለል ማጠራቀሚያነት የሚታሰብ ሲሆን፣ ቀሪው 85 በመቶ የሚሆነው ውሃ ግል አገልግሎት እንዲውል በሚል ዓለም አቀፋዊ የምህንድስና መክንዮ መስፈርት መሰረት እንዲገነቡ ይደረጋል። ይህ ማለት ክረምት የሚሞላውና በበጋ ወቅት ወይም ደግሞ ዓመቱ ሙሉ ለአገልግሎት ጥቅም ላይ የሚውለው ይህ 85 በመቶ ውሃ ሲሆን ቀሪው 15 በመቶ ግን ምንጊዜም ከግድቡ አይወጣም። የግድቡ ውሃ ያለምንም ተጨማሪ ኃይል በመሬት ስበት ብቻ ወደ እርሻ መሬቱ ለማድረስ እንዲያስችል ውሃው የሚወጣበት የግድ በርና በመስኖ የሚለማው መሬት የግድብ በርና በመስኖ የሚለማው መሬት በተመጣጣኝ ከፍታ ላይ እንዲገኙ ማድረግ ሙያዊ ግዴታ ነው። የወልቃይት ግድብ ግን የዚህ ሁሉ ተገላቢጦሽ ነው። የግድቡ አቅም 3.2 ቢሊዮን ኪዩቢክ ሜትር ነው። ለ4000 ሄክታር ሸንኮራ አገዳ በአመት የሚያስፈልገው 0.68 ቢሊዮን ኪዩቢክ ሜትር ውሃ ሲሆን ይህም 18.5 በመቶ ብቻ መሆኑ ነው። ቀሪው 80 በመቶ ወይም 2.6 ቢሊዮን ኪውቢክ ሜትር የገደቡ ውሃ ሞት ወይም አይፈለገም ማለት ነው። በዚህ ብቻ አላበቃም። ግድቡ ያለበት ቦታና ሊለማ የታሰበው መሬት አቀማመጥ ስለማይጣጣም የእርሻ መሬቱ ከግድቡ በጣም ከፍታ ስፍራ ላይ በመገኘቱ የግድቡን ቁመት እስከ 250 ሜትር ከፍ ማድረግ አስፈልጓል። ይህ ቁመት ከግልገል ጊቤ 3 እና ከህዳሴ ግድቦች ቁመት ይልቃል። የሚገርመው ሌላው ነገር በዓለም የሚገኝ የትኛውም ሀገር፣ በዚህ ስፋት ያልሞከረው ከምድር በታች ጠብታ መስኖ ግንባታ የመከናወኑ ጉዳይ ነው የእስራኤል ኩባንያ ለአንድ ሺህ ሄክታር ሸንኮራ አገዳ የሚያገለግል ጠብታ መስኖ እየገነባ ነው። ባህላዊ መስኖን በአግባቡ መጠቀም ላቃተን ማህበረሰብ እጅግ የበዛ ገንዘብ አፍስሶ በትንሽ እክል አገልግሎት የማይሰጥ ነገር መስራትን ብዙዎች ባይደግፉትም ኢትዮጵያ ካሏት መለስተኛ ግድቦች መካከል አንዱ ነው። የተወደዳችሁ የሰሞነኛ ቤተሰቦች ለዛሬ ምርጥ አምስቱን የኢትዮጵያ ግድቦች ያስቃኘናችሁን ጥንቅር በዚሆን ሆ እናበቃለን። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም